ሻማን ለኩሰን ብርሃን መስጠቱን እንጂ እሱ ማለቆን አይታየንም። ዋይ ብላለች ሃይምዬ እንግዲህ ለምን እያለች ነው?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 በነገራችን ላይ ያው ሁልጊዜም አይመችም። እውነት ለመናገር አይዲያም እኮ ይጠፋል አንዳንድ ጊዜ። እነሱም ምን እንስራ፣ ለነገ ምንድነው ቪዲዮ የምንለቀው? ምን አይነት አይዲያ ለሰዎች ምን ብንሰራ ነው የሚመቸው? በጣም ይሄ ቀላል ነገር አይደለም። በነገራችን ላይ የሚሰሩት ቪዲዮ፣ የሚለቁት ቪዲዮ ቀላል አይደለም። እውነት ነው የምላችሁ። በጣም ተጨናንቀው ምን ብንሰራ ነው ሰውን እንዳናስቀይም፣ ሰውን የሚስብ ነገር ማድረግ አለብን፣ ብዙ ነገር ማለት ነው እና አይዲያ ያስፈልገዋል እና አንድ ቀን ሁለት ቀን ሲጠፉ ለምን ይጠፋሉ ለምንድን ነው ብለን ሳይሆን፣ በሰላም ነው ወይ በጤና ነው ወይ ብለን መጠየቅ ነው እንጂ ለምን አልለቀቃችሁም ምናምን ማለቱ ተገቢ አይደለም ብዬ ነው የማስበው። ግን ይናፍቃሉ እውነት ለመናገር ማለት ነው ቪዲዮ ሳይለቁ ሁሌም እንደዚህ ስለምንጠብቅ ለምሳሌ ዛሬ ቡራ ከለቀቀ ነገ ሐይሜን ከዛ እንደዛ እንደዛ እያለን ስለለመድንም እንጓጓለን በጉጉትም እንጠብቃለን። ዛሬ ምን ይሆን ይዘው የሚመጡት፣ ምንድን ነው የሚለቀቀው ስለምንል ለዛም ይመስለኛል ማለት ነው። እና አትጨነቁ፣ ደህና ናቸው። ሲቀጥል ደግሞ ማለት ነው ዩቲዩብ ላይ እንጂ ቪዲዮ የማይለቁት ስቶሪ ፖስት ያደርጋሉ። ኢንስታግራምም ቲክታክም ሁሌም ስቶሪ ፖስት እያደረጉ አያለሁ እኔ ማለት ነው እና ብዙም አትጨነቁ እህቶች ማለት ነው። ሰላም ናቸው። በተረፈ ያው ይናፍቃሉ እንዳልኳችሁ ሐይሚዬ ለጉራዬ እንግዲህ ምርጥ ፕራንክ እየዘጋጀችለት ይሆናል አይታወቅም። ዛሬ ይለቃሉ ብዬ አስባለሁ። ሁለት ቀን ሆናቸው ሁለት ቀናቸው። በእርግጥ ባለፈው በሀብትሽ ቻናል ላይ የተወሰነ ቪዲዮ የነሱ ገብቶ አይቻለው ማለት ነው። የልደታቸውን እንኳን ተወለዳችሁ ብለው መልካም ምኞታቸውን ተመኝተዋል ማለት ነው እና ግን በቤታቸው ግን ሁለት ቀን ቪዲዮ አልተለቀቀም። ባለፈው ፕራንክ እንዳደረጋት ነው ቡራዬ ማለት ነው። አያት ሆኖ ይችላል፣ ግን ቡራ በጣም ጎበዝ ነው እውነት። ያኛው ፕራንክ በጣም ተመችተኛል፣ የባለፈው በሳቅ ደግሞ ሞትት ያልኩት በቃ እውነተኛ ትክክለኛ አሮጊት የሚሰራውን አሮጊቶች ትልልቅ ሰዎች የሚያደርጉትን ሪያክሽን ነው ያደረገው፣ ማለት ነው እና ምርጥ ቪዲዮ ነበረ እውነት ለመናገር እና ዛሬ ይመጣሉ ብዬ አስባለሁ። ያው ስላልተመቻቸው ነው እንጂ ሰላም ናቸው። ሀይምዬም ደግሞ ፖስት እያደረገችልን ነው እንግዲህ የሚገራርሙ ጥቅሶች ነው እንትን የምትለው ሻማ ብርሃን ይሰጣል እንጂ ሲያልቅ ማለቁን አናቅም ብላለች። እና ያማልቀኝው በጣም የሆነ በቃ እንዴት ነው የሐይሚ እስቶሪዎች፣ በነገራችን ላይ የሚገራርሙ ስቶሪን የምትፖስታቸው የሚገራርም ማለት ነው። ብዙዎቻችንን እኔ ማነኝ ምንድን ነው ምናምን ብላችሁ እንድጠይቁ ነው የሚያደርጋችሁ ማለት ነው። እና በጣም ጎበዝ ናት። በተረፈ ያው ዛሬ እንግዲህ እንጠብቃለን አዲስ ነገር ውድ ቤተሰቦቻችን አትጨናነቁ፣ አታስቡ። በስራም በብዙም ነገር ሊሆን ይችላል ያልተመቻቸው እንጂ ምንም ችግር የለም ማለት ነው። ምንም ሀሳብ ሊገባችሁ አይገባም። ፍቅራቸው እየጦፈ ነው። እነሱ ፍቅራቸውን እያጣጧፉ ነው። እንደውም ሀይሚዬን ወደ ሁለት መቶ ሺ ለማስገባት እኛ መጓዝ አለብን። ሀይሚ ይሄ ሁለት መቶ ሺ መግባት አለባት። ከኋላዋ እየመጡ ራሱ ይሄ ሁለት መቶ ሺ ሊገቡ ነው። ሶ ሀይሚ ደግሞ ቻናሏ እየተንቀሳቀስ አይደለም ብዙም እና ማንቀሳቀስ አለብን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቷት። በጣም ምርጥ ልጅ ናት። እውነት ልክ እንደ ቡራዬ ማለት ቡራ ማለት ሀይሚ ሀይሚ ማለት ቡራ ናቸው፣ አንድ ናቸው። እና እኛ ደግሞ ላይክ ሰብስክራይብ በማድረግ ማበረታታት አለብን። እኛንም ደግሞ አበረታቱን፣ ትንንሽ ዩቲዩበሮችም አበረታቱን፣ አሳድጉን። ወደፊት ሀገራችን ስንገባ የራሳችንን ስራ ይዘን እንመጣለን። በእርግጥ አሁን ላይ በእነሱ አይዲያም ብንሰራ፣ ወደፊት ግን የተመቻቸ ቦታ ላይ ስንሆን በራሳችን ነገር እንመጣለን። እንደ እግዚአብሔር ፍቃድ ፈጣሪ ሀገራችንን ሰላም ያደርግልንና ማለት ነው እና አሁን አንዳንድ ልጆች በራስሽ ለምን በራስ በራስሽ ስሪ ምናምን ምን አገባሽ ስለነሱ ስለ እነሱ ምናምን የምትሉላችሁ እኛ ስንሰራ እነሱን የምንጠቅማቸዋለን። በነገራችን ላይ እነሱ ፎቶ ፖስት ሲያደርጉ እኛ መተን እዚህ ጋር ገና ቪዲዮ ሳይሰራ ለጥፈን ለእነሱ ስንናገር በጣም ሪኮመንድ እንዲደረግላቸው ነው የምናደርገው። እና እነሱ የሚጠቅሙናል እኛም እንጠቅማቸዋለን። እኛም ብቻ ሳይሆን ደግሞ ቲክታክ ላይ ያላችሁ ሰዎች ገና ፎቷቸው ፖስት ሲደረግ እናንተ ትለጥፉታላችሁ እና በጣም እንዲሰራጭ ታደርጉታላችሁ። ይሄ ራሱ አንድ ትልቅ እርዳታ ነው ብዬ ነው የማስበው። ቁም ነገር ማለት ነው እና እኛም መስራታችንን ለእነሱ መጥፎ አይደለም ቫይራል እንዲወጣ ነው የምናደርገው ማለት ነው። አንድ ሰው የሚታ ለምሳሌ እኔ ታዋቂ አይደለም የሆነ ነገር ሰርቼ በጣም ስለን የሚወራ ከሆነ እኔ ታዋቂ ነው የምሆነው። አታዩም? እንደ አንዳንድ ሰዎች ለመታወቅ ብሎ ራሳቸውን የሚያረክሱ ሰዎች እንዳሉ ታውቃላቸዋ። በተለይ ቲክታክ ምናምን ላይ እውቅና ሲፈልጉ የሆነ ነገር ያደርጋሉ። ሰው መነጋገሪያ እንዲያደርጋቸው ማለት ነው። እና ስለዚህ እኛንም ባትናገሩን ጥሩ ነው ብዬ አስባለሁ። ተያይዘን ማደግ እንችላለን፣ መጓዝ እንችላለን። መጥፎ ነገር እስካልሰራን ድረስ ማለት ነው። መጥፎ ነገር ስንሰራ ብቻ ነው ጥሩ አይደለም ማለት ነው።